በዚህ ቪዲዮ እንግዲህ ምን አይነት ቢዝነስ ልጀምር ብላችሁ እስከዛሬ አስባችሁ ከሆነ 17 ሳይድ ሀስል ቢዝነስ ሞዴሎችን የምሰጣችሁ በዚህ ቪዲዮ ይሆናል። ማለት ቪዲዮውን እስከ መጨረሻ ካያችሁ 17ቱንም ሳይድ ሀስሎችን አሳያችኋለሁ። በተለይ ደግሞ አንድ ለየት ያለ ፕራክቲካሊ እኔ በራሲ ህይወት ላይ የተገበርኩትን ኤክስፐሪመንት ያደርኩበትን የሰራሁበትን ትልቅ ፕሮፌሽናል የሆንኩበትንም የቢዝነስ ሞዴል አስታውቃችኋለሁ። ቪዲዮውን እስከ መጨረሻው ተከታተሉ። የመጀመሪያው ሳይድ ሃስል ቢዝነስ ሞዴል መጀመሪያ ያለባችሁ ስፔሻሊ በዚህ በዲጂታል ኤጅ፣ በዚህ በሶሻል ሚዲያ ኤጅ፣ በዚህ በቴክኖሎጂ ዘመን ኢኮሜርስ ቢዝነስ ነው። ኢኮሜርስ ቢዝነስ ኢትዮጵያ ውስጥ ኦልሬዲ በትራዲሽናል መንገድ ቴሌግራም ግሩፕ ላይ ፌስቡክ ላይ ፌስቡክ ማርኬት ፕሌስ ላይ እየተሰራ ቆይቷል። አሁን እናንተ ከፍ አድርጋችሁ የራሳችሁን ዌብሳይት ወይም ስቶር ራሳችሁ ኢምፖርት ባድረገ ያደረጋችሁትን ማቴሪያል ዲፈረንት ማርኬቲንግ ስትራቴጂዎችን በመጠቀም ፌስቡክ አድ ሊሆን ይችላል፣ ኢንስትግራም አድ፣ ቲክቶክ አድ፣ ዩቱብ አድን በመስራት ትራፊክ ወደ ዌብሳይታችሁ ወይ ደሞ ወደ ዌብሳይት ስቶራችሁ በማምጣት ሽያጮችን ማከናወን የምትችሉበት አዲስ ሲስተም አለ ማለት ነው። ይህ ሲስተም ኦልሬዲ በኢንተርናሽናሊ በድሮፕ ሺፒንግ ሊሆን ይችላል እንዲሁም ደግሞ ጀነራሊ በኢኮሚ ስቶር ቢዝነስ ሞዴል የተገበረ ይገኛል ማለት ነው። ኢኮሜርስ አሁንም ከዚህም ከአስር ከሀያ ዓመትም በኋላ ተግባራዊ የሚሆን ትልቅ የቢዝነስ ሞዴል ነው ማለት ነው። ሁለተኛው ቃል የገባውላችሁ የእኔን ህይወት የቀየረው ዲጂታል ማርኬቲንግ ነው። ዲጂታል ማርኬቲንግ ኮንሰልታንት ፍሪላንስ ወይ ደግሞ ዲጂታል ማርኬቲንግ ኮንሰልቲንግ ፍሪላንስ ብሉፕሪንት የተባለ ኦንላይን ኮርስ ወይ ደግሞ ኦንላይን ፕሮግራም ላወንች አድርጌያለሁ። ላለፉት አምስት ስድስት ዓመታት የእኔን ህይወት የቀየረ ከማልፈልገው ፊልድ አውጥቶ ደግሞ ፈልገው የህይወት መስመር ያስገባኝ እንዲሁም ደግሞ ከፍተኛ ብዙ ብሮችን እንድሰራ ሰክሰስፉል እንደሆነ ያበቃኝን የዲጂታል ማርኬቲንግ ስኪል ሀይ ኢንዲማንድ ስኪል ነው። አሁን ሁሉ ነገር ዲጂታል ማርኬቲንግ ሆናል። ዲጂታል ማርኬቲንግ እጅግ ሰፊ ግን ደግሞ በደንብ ለተማረውና ወደ ገንዘብ መቀየር ለቻለው ደግሞ ትልቅ የገንዘብ ወይ ደግሞ ገንዘብ የመስሪያ ኦፖርቹኒቲን ይዞ የመጣ ነው። ስለዚህ ዲጂታል ማርኬቲንግን መማር ብቻ ሳይሆን እንዴት ክላይንት አኳይር በማድረግ ደንበኞችን በመሳብ እንዴት አስ ፍሪላንስ ኮንሰልታንት ኮንሰልቲንግ፣ ሶስት አይነት ውስጡ ራሱ የቻለ የቢዝነስ ሞዴሎች አሉት። ኤጀንሲና ፍሪላንስ ራሱ እዛው የኮንሰልቲንግ ቢዝነስ ሞዴል ውስጥ ነው ያለው ማለት ነው። ስለዚህ ኮንሰልቲንግ ቢዝነስ ሞዴልን በመጠቀም ፍሪላንስ ቢዝነስ ሞዴል በመጠቀም ዲጂታል ማርኬቲንግን እንዴት ወደ ገንዘብ እንቀይረዋለን የሚለውን ይህን ኦንላይን ኮርስ ከስብ አስቀመጥኩላችሁ፣ ዲስክሪፕሽን አስቀመጥኩላችሁ። ሊንክ በመጫን እዛ ላይ ከኤስ ከዜድ ቢዝነስ ፕላኑን ብሬክዳውን የማደርግበትን ቪዲዮ በነፃ ፎር ፍሪ ማየት ትችላላችሁ። እዛ ላይ የምሰጣችሁን ኢንፎርሜሽን ወስዳችሁ በራሳችሁ መሄድ ትችላላችሁ። ከዛ ውጭ ደግሞ ያንን ፍሪ ፕሬዘንቴሽን ካያችሁ በኋላ አይ ብዙ ባላገኝችበታለሁ ዳይሬክት ፍሮም ዘ ፐርሰን አስ ሜንቶር ዳይሬክት አክሰስ አድርጌ ደግሞ ፕሮግራሙ ላይ ስቴፕ ባይ ስቴፕ ብሉ ፕሪንቱን ኮፒ ፔስት የሆኑ ሲስተሞችን አፕላይ በማድረግ ህይወት መቀየር ይፈልጋሉ ብዙ ገንዘቦችን ቢያንስ በወር ከሀምሳ ሺህ እስከ መቶ ሀምሳ ሺህ ብር መስራት እችላለሁ ብላችሁ ደግሞ ከወሰናችሁ ፔድ ፕሮግራም ኢንቨስት አድርጋችሁ ጆይን ማድረግ ትችላላችሁ ማለት ነው። ስለዚህ ሁለተኛው ዲጂታል ማርኬቲንግ ፍሪላንስ ቢዝነስ ኮንሰልቲንግ ሞዴል ነው ማለት ነው። ሶስተኛው ሴሊንግ ኮርስስ ኦንላይን ኤንድ ኦልሶ ላይቭ ወርክሾፕ ነው። የአካውንቲንግ፣ የኢንቨስትመንት፣ የካፒታል ማርኬት፣ የዲጂታል ማርኬቲንግ፣ የሶሻል ሚዲያ ማርኬቲንግ ዲፈረንት እውቀት ሊኖራችሁ ይችላል። ያንን እውቀት ፓኬጅ አድርጋችሁ ኦንላይን ኮርስ ልታደርጉ ስለምትችሉ ያንን ኦንላይን ኮርስ አንዱ የቢዝነስ ሞዴል እስፔሻሊ በዚህ ከረንት ባለው ሴሊንግ ዩር ኖሌጅ ይባላል። እውቀታችሁን መሸጥ፣ ባጭሩ ኮርስ ማለት እውቀትን ፓኬጅ አድርጎ መሸጥ፣ ሌላ ምንም ነገር የለውም። ይህ ኮርስ እስካም ናቸው ብሎ የሚያወሩ ሰዎች ነው የሚያስቡ ሰዎች ያስቁኛል። ላይክ አንድ ዲጂታል ማርኬቲንግን በዩኒቨርሲቲ ወይ በኮሌጅ ወይ ደግሞ በትራዲሽናል ኢንስቲትዩሽን ውስጥ የማይሰጡ ወይ ደግሞ የማይገኙ በቀላሉ የማይገኙ ግን ተፈላጊ የሆኑ እስኪሎችን ፓኬጅ አድርገው አንድ ሰው እውቀቱን ሲሸጥ ጀስት ሴሊንግ ዘር ኖሌጅ ነው። ስለዚህ ኮርስ መሸጥ ትችላላችሁ፣ ወይ ደግሞ ላይቭ ወርክሾፕና ሴሚናሮችን ልክ አሁን ሞቲቬሽናል ስፒከር ባሏቸው ላይቭ ኮቾች እንደሚያደርጉት ወይ ደግሞ የትዳር አማካሪዎች ላይቭ ሴሚናሮችን ዋን ቱ ዋን ወይ ደግሞ ግሩፕ ኮቾችን መስጠት ትችላላችሁ ማለት ነው። ሜጀር ሊግን ስኬለብል የሆነ ኢዚ የሆነ ሲስተም ሴሊንግ ኮርስ ኦንላይን ነው፣ ግን የማርኬቲንግ እና የፕሮሞሽን ስኪል ይፈልጋል። እሱን አንዳንድ ስኪል እንድትማሩ አድቫይዝ አረጋለሁ። አራተኛው ላይ ከሁለተኛው ላይ ካነሳሁት በደንብ አስፍተን የፍሪላንሲንግ ቢዝነስ መሪ ወይ ደግሞ ፍሪላንሲንግ ዩር ሃይንካም ስኪልስ ማለት ነው። ሀይንካም ስኪሎችን መማር መቻል አለባችሁ። ያ ማለት በዚህ ዘመን በኮሌጅ በትራዲሽናል ኤዱኬሽን ሲስተም ውስጥ የማይገኝ ወይ ደግሞ ትራዲሽናል ኤዱኬሽን ሲስተሙ አለም ላይ ባለው ፈጣን የለውጥ ሂደት ውስጥ አዳፕት ማድረግ አይችልም። ስለዚህ እስ አስተውሉ ትልቅ ገንዘብ የተከፈላቸው አሉ በዚህ ሰዓት ዶክተሮች ሳይሆኑ ኮደሮች እና ሶፍትዌር ዴቨሎፐሮች ናቸው፣ ዌብሳይት ዴቨሎፐሮች፣ ግራፊክ ዲዛይነሮች፣ ፕሮፌሽናል ሞሽን ግራፊክስ እና አኒሜተሮች፣ እንዲሁም ኤዲተሮች በደምብ ሀይሊ ፕሮፌሽናል የሆኑት ዩኤክስ ዩአይ ዲዛይነሮች ናቸው። ስለዚህ እናንተም ኤዲቲንግን፣ ግራፊክ ዲዛይን፣ ኮንቴንት ክሪኤሽን፣ ኮፒራይቲንግ፣ ዩኤክስ ዩአይ ዲዛይን፣ ሲኖማቶግራፊ እነዚህ ነገሮች መማር መቻል አለባችሁ። ይህ የዲጂታል እና የኮንቴንት ክሬሽኑ ላይ ደግሞ ብዙ ኢንተረስት የለኝም ሌሎች አማራጮችን ስጠኝ ደግሞ ካላችሁ ትሬድ ስክል ይባላሉ፣ በውጭ ሀገር የእጅ ሙያ ወይ ደግሞ ቴክኒካል ሙያዎችን መማር ይችላላችሁ። ለምሳሌ ያክል እንደ ፈርኒቸር ውድ ወርኪንግ ሊሆን ይችላል በኮንስትራክሽን ላይ ሴራሚክ ስራ ሊሆን ይችላል። ኤሌክትሪክ ካር፣ አሁን በጣም ወደ ሀገራችን የኤሌክትሪክ መኪኖች ኢምፖርት የተደረጉ እየገቡ ነው። ያ ማለት ሲበላሹ ጠጋኝና ሜንተናንስ የሚሰራ ቴክኒሻል ያስፈልጋል። እሱም ብዙ ብር እዛ ላይ ብዙ ብር ልትሰሩ ትችላላችሁ። ፊትነስ ትሬነር ልትሆኑ ትችላላችሁ። እኛ ሀገር የተለመደ ብዙ ብር የሰሩበት ትልቅ ሀብታም ፊትነስ ትሬነሮች እየተፈጠሩ ነው። ስለዚህ ፊዚካሊ ፊት ከሆናችሁ እና ያንን ፊዚካል ፊት የሆናችሁበት ዳይት ኤክሰርሳይዝን፣ ፓኬጅ አድርጋችሁ ኢን ፐርሰንም ኦንላይንም ያንን ኦንላይን ኮርስ ወይ ደሞ ኦንላይን ትሬኒንግ ኦንላይን ፕሮግራም ይመጣ ማለት ነው። ሴልፍ ፊትነስ ትሬነር ላንች ማለት ትችላላችሁ። ለምሳሌ የሊፍት ኢንስቶሌሽን ላይ እዛ ላይም ቴክኒሺን ባለ ትችላላችሁ። ኤር ኮንዲሽኒንግ ቴክኒሺን ትችላላችሁ። ብዙ ሁለት የእጅ ሙያዎች አሉ። እነሱም ማስተር ማለት ትችላላችሁ። ግን ገበያው ላይ ምን ያህል ተፈላጊ ምን ያህል ሬር ነው ሰፕላይ ዲማንድ የሆነው የኢኮኖሚክስ ህግን መጣ ስለሌለብን ማለት ነው። ምክንያቱም ብዙ ኢንጂነሮች ተመርቀው ስራ ያጡ፣ ስለምንድን ነው ብዙ ኢንጂነሮች ሲመረቁ ያሉት የኮንስትራክሽን እና የኢንጂነሪንግ ስራዎች ትኒስ ስለሆኑ ማለት ነው። ስለዚህ ሰፕላይን ዲማንድ ሚት ለማድረግ ወይ ደግሞ ሰፕላይ ዲማንድ ለእኛ ተጠቃሚ ለመሆን ስኬርስ የሆነ በቀላሉ የማይገኝ እንዲሁም በጣም ተፈላጊ የሆነ ኢንዲማንድ ስኪል ነው። ሁለቱን ያጣመር ስኪል ነው። እስኬርስ ሆኖ ተፈላጊ ካልሆነ ምንም ፖይንት ስለሌለው ማለት ነው። ተፈላጊ ሆኖ ደግሞ እስኬርስ ካልሆነ ብዙ ኮምፒቲሽን ስለሚኖርባችሁ ዲግሪያችሁን ወይ ደግሞ ሲቪያችሁን ይዛችሁ አፕላይ እንደማድረግ ቆጠሩት። ስለዚህ ያ አስቸጋሪ ነው ማለት ነው። እኔ ኦልሬዲ ላውንች አድርጌ ላለፉት ዋን ቱ ይርስ የሰራውበት ማርኬቲንግ ኤጀንሲ አለ። ማርኬቲንግ ኤጀንሲንም ማርኬቲንግ ፓሽናችሁ ኢንተረስታችሁ፣ ኪሪስታችሁ ከሆነ ማርኬቲንግ ኤጀንሲ ላውንች ልታደርጉ ትችላላችሁ። ሶፍትዌር ኢን አፕ ዴቨሎፕመንት ኤጀንሲ ወይ ደግሞ ቴክ ቢዝነስ ፕሮሰስ አውትሶርሲንግ የተባለ ትልቅ ትልቅ ቢዝነስ አለ። እሱንም ከውጭ ካሉ ክላይንቶች ጋር ተረክባችሁ የፓኪስታን ህንድ ናይጄሪያ ሳውዝ አፍሪካ እየተወደደ ስለሆነ ሶፍትዌር አፕሊኬሽን ዴቨሎፕ ማስደረግ ወደኛ ሀገር እየመጡ ስለሆነ የአሜሪካ የአውሮፓ እንዲሁም ደግሞ የኤዥያ ክላይንቶችን ይዛችሁ መስራት ትችላላችሁ ማለት ነው። ስለዚህ ሶፍትዌርና አፕሊኬሽን ላይ ኤክስፒሪንሱም እውቀቱም ስፔሲፊክ ቴክኒካል ኖሌጅ ያላችሁ ሰዎች የቢዝነስ ሳቪነቱ የቢዝነስ ችሎታውን ብቻ ዴቨሎፕ በማድረግ ክላይንት አኩዊዜሽን ላይ በመስራት ቲም በማዋቀር እዛ ላይ አንድ ትልቅ ስራ መስራት ትችላላችሁ። ኢንቴሪር ዲዛይን ላይ ልቅ ድም እንዳነሳሁት ኮንስትራክሽን ላይ ያነሷቸው ስኪሎች አሉ። ስፔሲፊክ ኢንተርነት ዲዛይኒንግ ጥሩ ስራ የተሰራ ነው። ኢንተርነት ዲዛይኒንግ ኤጀንሲ ሊከፍት ትችላላችሁ። ስፔሲፊክ ኢንተርነት ዲዛይን በመስራት ወይ ደግሞ ኢቨን ኮንሰልቲንግ ራሱ አርጋችሁ ልትሰሩ ትችላላችሁ ብዬ አምናለሁ። ሌላው ከስተመር ሳፖርት ኤንድ ኮል ሴንተር ኤጀንሲ ነው። እኛ ሀገር ብዙ አልተሰራበት ብዬ ማም ነው። ከስተመር ሳፖርት ብዙ ካምፓኒዎች ይፈልጋሉ። ስፔሻሊ ኢንተርናሽናሊ በዶላርም ገንዘብ ሜክ ማድረግ የምትችሉበት ነው። እነዚህ ሳይድ ሳይድረስሎች የመረጥኳቸው በዶላርም በገንዘብ ሜክ የምታደርጉበት ነው። ሀገር ውስጥም ከውጭ ካሉ ክላይንቶች ጋር መስራት የምትችሏቸው ለየት የሚያደርጋቸው እሱ ነው። ኢኮም ኤጀንሲ ያለ ምን ማለት ነው? ኢኮመርስ ውጭ ሀገር ትልቅ ቡም ያደረገ ኢንዱስትሪ ነው። ስለዚህ ኢኮሜርስ ላይ ፈነላቸውን ቢልድ ማድረግ ሊሆን ይችላል፣ ፕሮሞሽናቸውን ፌስቡክ አድራቸውን መስራት ሊሆን ይችላል፣ ዌብሳይት ኮንቨርሽናቸውን ኢምፕሩቭ ማድረግ ሊሆን ይችላል። የእኛ ማርኬቲንግ ኤጀንሲ አንዱ ውስጡ አንዱ ያለው ሞዴል ኢኮም ኤጀንሲ፣ ከስተመር ሳፖርት ኤጀንሲ፣ ኮል ሴንተር ኤጀንሲ ውስጡ ይዘው እየሰራ ነው ማለት ነው። ጀነራሊ አፖችን ቢልድ አድርጋችሁ ደግሞ ፕሌይ ስቶር ላይ እና የአፕል ስቶር ላይ ላውንች ማድረግ ትችላላችሁ። ስፔሲፊካሊ አሰ ፍሪላንሰር ኮደር መሆን ትችላላችሁ። ሌላው ቢካሚንግ ኮፒራይተር ነው። ስለዚህ ኮፒራይተር ሆናችሁ ደግሞ በጣም ተፈላጊ ነው። ስፔሻሊ ኢንተርናሽናል አፕወርክ ላይ በጣም ተፈላጊ ነው። እዛ ላይ መስራት ትችላላችሁ። ሰው ለርን ኮፒራይቲንግ ማለት ነው። ኮፒራይቲንግ ማለት አሳማኝ የሆኑ ኮንቪንስ የሚያደርጉ ማስታወቂያዎችን መጻፍ፣ ዌብሳይት ኮፒዎችን መጻፍ፣ ሶሻል ሚዲያ ፖስቶችን መጻፍ። በአጠቃላይ እጅግ መሸጥ የሚችሉ ብዙ ገንዘብ ማምጣት የሚችሉ ማስታወቂያዎችን መጻፍ ማለት ነው፣ በአጭሩ ማለት ነው፣ ገንዘብ ሜክ ማድረግ የሚችሉ ማስታወቂያዎችን መጻፍ። ስለዚህ በመቀጠል ደግሞ ቢይንግ የቨርቹዋል ሲኢኦ ወይ ደግሞ ዲጂታል ቢዝነስ ማናጀር ይባላል ይሄ ምንድነው? ዓለማችን ትልል ብዙ ኢንተርፕሪነሮች አሉ። ብዙ ስሞል ቢዝነሶች አሉ። ብዙ ኦንላይን ቢዝነሶች አሉ። ኮቾች አሉ፣ ኤጀንሲዎች አሉ፣ ብዙ አይነት ቢዝነሶች አሉ። እነዚህ ቢዝነሶች ሂውማን ሪሶርሱ ማኔጅ የሚያደርግላቸው፣ ኢሜይሉ ማኔጅ የሚያደርግላቸው፣ ከስተመር ሳፖርቱ ማኔጅ የሚያደርግላቸው፣ ስፔሲፊካሊ ዴይ ቱ ዴይ አክቲቪታቸውን ሲዎቹ እና ጀነራል ማናጀሮቹ ፋውንደሮቹ የሚያግዛቸው ይፈልጋሉ። ከቨርቹዋል አሲስታንት ቀጣዩ ከምናየው የሚለየው ምንድን ነው? ይሄ ሞር ኢን ዲቴይል ሪክሩቲንግ ላይ ስራ ልሰሩ ትችላላችሁ ቢዝነሱን ማድረግ ላይ ልታግዙ ትችላላችሁ። ስለዚህ ዲጂታል ቢዝነስ ማናጀር ይባላል ዲጂታል ቨርቹዋል ሲኦ። እሱንም ዩቱብ ላይ ዲፈረንት ኮርሶችን ወስዳችሁ መማር ትችላላችሁ። ያ ነው ሌላው። በመቀጠል የመጨረሻ ቅድም ያነሳሁት አለ ቢንግ ቨርቹዋል አሲስታንት አፕሮክ ሊሆን ይችላል። ሌሎች ፍሪ ሳይቶች ላይ ኢንተርናሽናሊ ቨርቹዋል አሲስታንስ በጣም ተፈላጊ የሆነ ኦንላይን ቢዝነስ ሞዴል ነው። እሱንም አፕላይ ማድረግ ትችላላችሁ። ይህን ሁሉ የቢዝነስ ሞዴሎችን ስናነሳ ወደ ወደ አክሽን ካልገባ ወደ ተግባር ካልቀየር ነው እውቀታችንን ወስደን ወደ መሬት ካላወራ ነው ኢትስ ቢግ ፕሮብሌም ማለት ነው። ስለዚህ ሁሉ ጊዜም እውቀታችንን ወደ መሬት ለማውረድ መከተል ያለብን ሶስት ፍሬምወርክ ቦነስ ልስታችሁ ኖሌጅ ስትራቴጂ ኤንድ ኤክሲኩሽን ምን ማለት ነው? እውቀት አገኛችሁ አሁን ይሄ እውቀት ነው፣ ኢንፎርሜሽን ነው፣ ኳሊቲ ኢንፎርሜሽን ነው። ከዛ ስትራቴጂይዝ ማድረግ አላባችሁ። ስትራቴጂ ማለት ፐርሰናላይዝ ነው የምታርጉት ያ ማለት እኔ እንደ አቤል እኔ እንደ ሳምራዊት እኔ እንደ ቢፀ የትኛውን ነው ቢዝነስ ሞዴል ፊት የማያደረገው ፐርሶናሊቲ የቱ ጋር ነው ፊት የሚያደረገው፣ ኢንትሮቨርት ነኝ ኤክስትሮቨርት ነኝ የትኛው ነው የሚለው ስትሬንግ ሜዲያ የትኛው ነው ብላችሁ፣ እነዚህን ቤዝድ ኦን ዩር ፐርሶናሊቲ ዘ ራይት ቢዝነስ ሞዴል ከመረጣችሁ በኋላ ከዚ በኋላ ምድር የምታደረጉት ኤክስኪዩት ነው የምታደረጉት። ቢያንስ ከስድስት ወር እስከ አስራ ስምንት ወር እንደ እናንተ ኮሚትመንት ኤክስፐሪመንት አድርጋችሁ ቢዝነሱ ከእናንተ ጋር ይሄዳል ወይ አይሄድም ወይ ማስተር ማድረግ አለባችሁ። ስለዚህ አክሽን እየወስዳችሁ ክላይንት አኳይ ለማድረግ መሞከር አለባችሁ። የሆነ ስፔሲፊክ የሆነ መሞከር መቻል አለባችሁ ማለት ነው። ይህን ስት ሞክሩ እንደ ፍሪላንሰር የግድ ቢሮ መከራየት፣ ንግድ ፈቃድ ማውጣት እነዚህ ቢዝነስ ሞዴሎች አይፈልጉም። ጀስ አሰ ፍሪላንሰር መጀመር፣ ሰብ ኮንትራክት በማድረግ ስራዎች፣ ቲም በማወቃር መስራት ትችላላችሁ ማለት ነው። እያደጋችሁ ስትመጡ ከፍሪላንሰርነት ወጥታችሁ ትልልቅ ካምፓኒዎች ጋር መስራት ስትጀምሩ የዛን ሰዓት ንግድ ፈቃድ አውጣታቸው ወደ ስራ መግባት ትችላላችሁ ማለት ነው። ስለዚህ እነዚህን ኖሌጅ፣ ስትራቴጂ፣ ኤክሲኪውሽን አፕላይ ማድረግ በቀጣይ ሶስት ወራት ውስጥ አንድ ቢዝነስ ሞዴል መርጦ ወደ ስራ መግባት። ከሶስት ወር በላይ ይህን ነገር ሪሰርች በማድረግ ኮርስ በመውሰድ ኦንላይን ለትሬኒንግ በመውሰድ ማጥፋት አይጠበቅባችሁ። ሚኒመም ሁለት ወር ማክሲመም ሶስት ወር ወስዳችሁ ወዲያው ላውንች አደርጋችሁ፣ ዘ ክስክመንስ ኮንሲስተንት ኤክስኪት ካደረጋችሁ ብዙ ነገር ትማራላችሁ፣ ውጤት ታያላችሁ። ከውጤት እንኳን ባታየው ወደ ቀጣዩ ቢዝነስ ሞዴል ለመሄድ ይሄኛው ያያችሁት ኤክስፔሪየንስ ኤክስፔሪሜንቴሽን ብዙ እውቀትና ልምድ ሰጥቷችሁ ወደ ቀጣይ መሻገር ትችላላችሁ ማለት ነው። ስለዚህ ዛት ሀው ዊድውት ማለት ስለዚህ ይሄ ሰቨንቲን ሳይድ ቢዝነስ እነዚህን ሰቨንቲን ሳይድ ህስል ቢዝነሶች ለየት የሚያደርጋቸው አገር ውስጥም ከፍተኛ ገንዘብ መስራት የምትችሉባቸው ኢንተርናሽናሊ በዶላር መስራት የምትችሉባቸው መሆናቸውን አትርሱ። ዋን ኦፍ ዘ ቤስት ቢዝነስ ሞዴል የሰጠኋችሁ እነዚህን ሳይድ ህስሎች ወደ ህይወታችሁ ላይ አፕላይ በማድረግ ፋይናንሻል ኢንዲፐንደንስ የገንዘብ ነፃነታችሁን በህይወታችሁ ለማወጭ ትችላላችሁ። በቀጣይ ቪዲዮ እስክንገናኝ ቸርን ሰብት። ከስር ያስቀመጥኩላችሁ ሊንክ ክሊክ በማድረግ ዲጂታል ማርኬቲንግ ኮንሰልቲንግ ኦንላይን ፕሮግራምን ጆይን ማድረግ ትችላላችሁ። የተዘጋጀላችሁን ፍሪ ፕሬዘንቴሽንም ወብሳታችን ቪዚት በማድረግ ማየት ትችላላችሁ። እዛው እንገናኝ መልካም